ሰላም ዲዛይነሮች፣ እንዴት ናችሁ? ያሬድ ነኝ። ስፔሻል ክላስ ስሪ ላይ ደርሰናል። ያ እዚህ ጋር ምን ልናይ እንችላለን? ለምሳሌ ቴክስት በምንጽፍ ሰዓት ላይክ ፓራግራፍ በምንጽፍ ሰዓት ሙሉ ፓራግራፍን ንጽፍና ኦር እስከ ሙሉን ሞለውና ይህ እንዳለ ፍሬም ማለት ነው። ይህንን ፍሬም ማርጅናችን ሙሉ በቴክስትን እንሞለውና ከዛ ምን ይፈጠራል? ማሌ ፎቶን አስገባበታል። ምን ውስጥ ፓሴጅ ውስጥ። ከዛስ ከዛም ላይ ችግር ይገጥመናል። ፎቶ ፓሴጁን የመሸፈን ወይም ፎቶ ቴክስቱን ይሸፍንብናል ማለት ነው። ለምሳሌ ከ ከፐብሊሺንግ ስራ ጋር ላይ አሁን ከመጽሐፍ ስራ ጋር የተገናኘ ስራ የምትሰሩ ሰዎች፣ ኤግዛምፕል ወርድ የምንጠቀም ቢሆን ምንድው ደው የምናደርግልን የምንችለው አውር የምናደርገው በአብዛኛው ማለት ነው በአብዛኛው ፎቶ የሚገባ ከሆነ ኢንኬስ ቴክስት እዚህ ጋር ጽፋለሁ፣ ከዛ ወይ ለፎቶ ቦታ ተውና በኋላ ፎቶ አስገባለሁ፣ ወይ ፎቶ አስገባለሁ፣ ከዛ እንደገና ቴክስት እቀጥላለሁ ማለት ነው አይደል? እንደገና አሁን ቴክስት ጽፋለሁ፣ ፎቶ አስገባለሁ፣ ቴክስት ጽፋለሁ፣ ፎቶ አስገባለሁ፣ ወይም ፎቶ ካላስገባውም ለፎቶ የሚሆን ቦታ ተውና ሌላ ጊዜ ያስገባል። ኢንዲዛይን ላይ እንደዚህ ማድረግ አይጠበቅብንም። በቃ ኦኬ፣ ለፎቶ ቦታ አልተውንም እና ቴክስት እንጽፋለን ሙሉ ቴክስት፣ ከዛ ፎቶን አምተን እላዩ ላይ ቁጭ እናደረግበታለን። ፎቶ ቴክስቱን ይሸፍንብናል። ከዛ ግን እንዴት ፊክስ ይደረጋል? ቴክስት ራፒንግ ኦፕሽን ይህን ነው የምንመለከተው። በጣም አሪፍ ክላስ ይኖረናል። ሌስኮ ፈርስት። ይሄ ምን ያደርጋል? ላጥፋው። ኤንድ ትንዙም ልቀንስ። ታይፕ ቱል ከዚህ ጠርስ ልጀምርና ሙሉን ቴክስት ፍሬም ላድርግ። ያ ለካር ሰራ ላይ ፕሊክ ፕሊክስትል ጉድ ታይፕ ፊል ዊዝ ፕሌስ ሆልደር ቴክስት ናው አውቶማቲካሊ በምን ሞላው? በቴክስት ሞላው ማለት ነው። ሲ ኤንድ ሙቭ ቱል ባዶ ቦታ ክሊክ። ያ ሶ ኦሬጅ። በቃ ቴክስት ጽፌ አለ። እንደምታዩት ለፎቶ የሚሆን ቦታ አላዘጋጀንም። ስለዚህ ፎቶም ቼላው ላይ ቁጭ አረጋለሁ፣ ይሸፍነዋል ገዛ ሃው ቱ ሶልቭ ነው። ኦኬ ሌስ ጎ እንዲህ እንዳለ ፎቶ ደግሞ ላምጣም። ዛት ሚንስ ሙቭ ቱል ባዶ ቦታ ክሊክ። ፍሬም ቱል ክፕስ ይ ልብሰን የምች ልብስ ፍሬም ቱል ልምለት ና ክብ ከማረገው ለምንዚአይነት ልብስ ለምን አርሰ ነው ቀለል ያለ ክብ ማይመስል እናንተ ፈለጋችሁትም ማለክ ትችላላችሁ። ኢሊፕስ ሉ መሆን አይጠበቅበትም። ይህኔ

ዲስፕሌይ ፐርፎርማንስ ከዚህ በፊት እንዳወራው ነው ማለት ነው። ሃይ ኳሊቲ ሃይ ኳሊቲ ዲስፕሌይ ፐርፎርማንስ ሃይ ኳሊቲ ዲስፕሌይ ባቦሲ ችግር ገጠመን ማለት ነው። ይ ሁ እንደዚህ በቃ እንደዚሰራው ችግር ገጠመ። እንዴት ነው አሁን ፎቶ እንደምታዩት ነው። ሸፍኖታል። ቴክስቱን እንዳይሸፍነው እንዴት ማድረግ ይቻላል? ኦኬ ሰሌክት ፎቶን ዛትሚስ ብሉ ባውንዲንግ ቦክስ እንደዚህ ብሉ ባውንዲንግ ቦክስ መኖሩን አሁን ፎቶ ሰሌክት መሆኑን እርግጠኛ ከሆንም በኋላ ጎ ቱ ዊንዶ ኤንድ ቴክስትራፕ ኦፕሽን። ሁንደርስታንድ ዊንዶ ኤንድ ቴክስትራፕ። ያው ሰው እንደዚህ ይመጣል። ኤኒ ቦታ ላይ ፓነሎችን ከስማይዝ ማድረግ እንችላለን እንዲከሸፈነብኝ ድራግ አርጊ ጫፏ ላይ ኤኒ ፓርት ማድረግ ትችላላችሁ። ላይክ እዚህ ጋር ርገ ናው። የመጀመሪያው ምንድ ነው የሚለው ኖ ቴክስት ራፕ እስማም አለው። ምን በማለቱ በመሸፈኑ ማለት ነው። ኔክስት ደግሞ ያለችው ምን ነው የሚላት ራፕ አራውንድ ባውንዲንግ ቦክስ ቢኬርፉል ኬርፉ ባውንዲንግ ቦክስ ምንድን ነው ብለናል። ይሄ አላት ይሄ አይደለም ማለት ባውንዲንግ ቦክስ ፎቶ አይደለም። ከዚህ በፊት አውርተናል። እቺ ሰማያዊ መስመሯ አራት ማዘን አምድናት ባውንዲንግ ቦክስ። ይሄ ማለት ኤክስትራ ባውንዲንግ ቦክስ ማለት ቴክስቱ ይሄም ከዚህ ባውንዲንግ ቦክስ ነው የሚሻሸው። ያ ማለት የባውንዲንግ ቦክሱን ቅርጽ ከሞላ ጎደል ይዛል። አራት ማዘን ስለሆነ ባውንዲንግ ቦክሱ አራት ማዘን የሚመስል ቅርጽ ይዞ ነው የሚሻሸው። ለምን ከፎቶ አይደለም አሁን የሚሻሸው ከባውንዲንግ ቦክሱ ስለሆነ፣ እንሞክር። ራፕ አራውንድ ባውንዲንግ ቦክስ። ያ ዩሲ እና አራት ማዘን የሚመስል ቅርጽ ነገር ነው ያዘው። እሺ ሶ ከፎቶ ሳይሆን የሸሸው ከባውንዲንግ ቦክሱ ነው። ያ በተዘዋዋሪ ከፎቶ ቢሆንም አሁን ግን ሸሸ የሚባለው ከባውንዲንግ ቦክሱ፣ ምክንያቱም ፎቶ አራት ማዘን አይደለም ክብ ነገር ነው እንደምታየው። ሶ እንዲያል ነበር መሸሽ የነበረበት። ኤኒዌይስ ባውንዲንግ ቦክሱ አራት ማዘን ስለሆነ ቴክስቱም አራት ማዘን የሚመስል ቅርጽ ይዞ ይሸሻል። ኔክስት ደግሞ ነው ራፕ አራውንድ ኦብጀክት ወይም ሼፕ ይላል። ኦብጀክት ኦር ሼፕ ምንድነው ይሄን ፎቶ ነው ይህንን ፍሬሙም እንደምታዩት ከዚህ በፊት ኢሊፕስ ፍሬም ነው የሰራሁት። ፎቶም ያው ኢሊፕስ ፍሬም ቅርጽ ይዟል። እሱ ማለት ነው። ክሊክ ስራ። አሁን ምንድነው የሚሆነው? እንዴት ሚሻሽ ይመስላችኋል? አራት ማዕዘን ቅርጽ ሳይ የሚይዘው የዚህን የፎቶን ኦልሬዲ ፍሬሙን ኢሊፕስ ፍሬሙን ቅርጽ ይዞ ይሸሻል ማለት ነው እንጂ። ሶ ክሊክ እንበለው። ናይስ። ሶ እንደምትመለከቱት ምን አደረገው ማለት ነው የሆነ ክብ የሚመስል ቅርጽ ይዞ ሸሸ ማለት ነው። ኔክስት ቺዮን ክሊክ እንላት ላይክ፣ እንዴት ነው ወርድ ስታይል ምንላት ነት እንደዚህ ጃምፕ ኦብጀክት ማለት ነው። ልክ እንደ ወርድ ማለት ነው። ቴክስት ወይም ቴክስት ቴክስት ፎቶ ቴክስት ላይክ ኦር ይሄኛው ደግሞ ጃምፕቱ ኔክስት ኮለምን፣ ወደ ሌላው ኮለመን ቴክስት ማድረግ ስንፈልግ ማለት ነው። ኤንድ ጃምፕ ኦብጀክት አንድ ራፕ አራውንድ ሼፕ ኦር ኦብጀክት ወይም ፎቶ ራፕ አራውንድ ባውንዲንግ ቦክስ አንድ ኖ ቴክስት ራፕ። ስለዚህ አይ ቲንክ ዘ ቤስት ግን ኦልሞስት ተነካክቷል ይሸሻ አይመስልም። ሶሪሽ ኦፍሴት እስቺ ጋር የለኛውን ቀስት ክሊክ ብሎ በደንብ የሚሸሻ ነው። ው ሴንቲሜትር ስለሆነ ነው። አያችሁ፣ በጣም የሸሻው ኔገር የታችውን ክሊክ ስል ይመልሳል። ወደ ኔጌቲቭ መሄድ ይችላል ወይ ወደ ውስጥ እንዲገባበት ፖዘቲቭ ነው። ሄደው የላኛውን ቀስት ግን በዛደ ሶ ዋን አንድ ሴንቲሜትር ሸሽ ስላልኩት ነው። ሰሌክት ላልኩት ነው። ዜሮ ነጣ አምስት ብዬ ኢንተር መከት እችላለሁ። ሶ በዚህ መንገድ እንሽህ ማድረግ እንችላለን። አሁን ባለው ቴክኒክ ሲ አሁን ምን ሆነ? ቴክስቱ ሸሸ ማለት ነው። ከፎቶ ኔክስት እ ኢንዲዛይን ላይ ጥሩ ነገሩ ምንድን ነው? አንድ ጊዜ ቴክስት እንዲ ምንድን ነው ከሸሸ በኋላ ሁሌም ይሸሻል። እንዴት እንዳትሉ፣ ለምሳሌ ይሄም ፎቶ እዚህ ጋር ስለተቀመጠን ይሸሻል አይደል? ይሄም ፎቶ ለምሳሌ ሙቭ አድርጌ እዚህ ጋር በወስደው ምንም ችግር የለውም። እንደገና ድጋሚ ቴክስትራፕ በመስራት አይጠበቅብኝም። ኦልሬዲ እዚህ ጋር ስለሸሸ እዛም ቢሄድ ይሻሻል። ግን ቢኬርፉል፣ ሰሚያዊ ባውንዲንግ ቦክስ ነው ምን ያለበት ወ እንደዚህ ሰሚያዊ እዚህ ጋር አንድ እዚ ካብ እና ሜስ ድራግ ሸሽቷል። ድራግ ያችን ነው ሸሽቷል። ድራግ ሲ ድራግ ድራግ ኤኒ ፓርት ላይ ማለት ትችላላችሁ። ድራግ የጥን ቦታ ብቶስዱት ፎትፎን የትኛውን ቦታ ላይ ቴክስት ይሸሻል ማለት ነው። አንድ የከሸሸል በቃ ሊችል ግልጽ ነው። ሶ ይሄኛው ስፔሻል ክላሳችን ይንን ይመስላል። ኔክስት የመጨረሻ አንድ ስፔሻል ክላስ ይኖረናል። ያ ስፔሻል ክላስ ዳይናሚክ ሊንክ እንዴት እንደምንፈጥር ሎጎን ኢንዲዛይን ላይ የመጣን ማንኛውን ኢሉስትሬተር ሎጎን ዳይናሚካል ከኢሉስትሬተር ጋር ሊንክ አድርጎልን ቀጥታ ኢሉስትሬተር ላይ የምንፈልገውን ነገር አስተካክለን ሴፍ ስንል አውቶማቲካሊ ኢንዲዛይን ላይ ተቀይሮ የምናገኝበት ዳይናሚክ ሊንክ ይባላል። ዚይን ኮንሰፕት እንዴት መስራት እንደምንችል ብናያል። ይሄ ዳይናሚክ ሊንክ ምንለው በአፍተር ኢፌክትና በአዶቤ ፕሪሚየር፣ በአዶቤ ፕሪሚየርና በአዶቤ ኦዲሽን፣ በኢንዲዛይን ና በፎቶሾፕ፣ በኢንዲዛይን ና በኢሉስትሬተር እንደዚህ አይነት ዳይናሚክ ሊንክ ስራዎች አሉ። ያ ሶ ኔክስት ቲዩቶሪያል ላይ እስክንገናኝ መልካም ጊዜ ያሬድ ነኝ።